ሪኢንካርኔሽን ሜኒ ሊቭስ ወይም ብዙ ሕይወት፣ አንድ እንዴት ነጠላ ዘላለማዊ ነፍስ በብዙ የህይወት ዘመን ወደ ተለያዩ ስጋዊ አካላት ዳግም ትወለዳለች ብሎ ነው የሚያምኑት። አንድ የሞተ ሰው በሌላ አካል እንደገና ይመጣል ብሎ ነው የሚያምኑት። ለምሳሌ በኢንዲያ ላይ ሂንዱዝም የሚባል ኮንሰፕት አላችሁ። ቬዳንታ የሚባል ሐሳብ አለ። ዮጋ፣ እነዚህን ቬዳንታ ዮጋ ለወደፊት እንት እንደተጀመረ እንዴት ከዚ ከኒው ኤጅ ሙቭመንት ጋር እንደሚገናኝ ና ኢንካርኔሽን በሂንዱዝም ና በቡዲዝም ወይም በኒው ኤጅ ሙቭመንት ሐሳብ መሰረት ኢፍ ዩ ሜክ ሲን ሜክ ሚስቴክስ ኢን ዲስ ላይፍ ጌ ናዘር ናዘ እንደናዘ ነው። በአንድ ሰው ህይወት ውስጥ ኃጢአት ከሰራ ወይም ከተሳሳት እነሱ ለመስተካከል ሌላ ህይወት ያገኛሉ። ቀጣይነት ያለው ሌላ ህይወት ነው። ኃጢአት ላይ መለማመድ አደገኛ ምስጢር ነው። ሰው ንስሐ ካልገባ በኃጢአት ራሱን ካለማመደ ወደ ክርስቶስ ካልተጠጋ፣ ወደ ጸጋው ካልተጠጋ በዛው ኃጢአት ይሞታል፣ ይጠየቃል። ማለት ኃጢአተኛው ከኃጢአት ተመልሶ ንስሐ ገብቶ ጽድቅ ስራ ከሰራ ጻድቁ ነው፣ ወደ ዘላለም ህይወት ይገባል። ለመድረስ አንድ ሰው እንዴት ነው የተፈጠርኩት? ለምንድ ነው የተፈጠርኩት? ማን ነው የፈጠረኝ? ስንት አምላኩን የፈጠረኝ የምለው ነገር መሰረታዊ ጥያቄዎችን ማወቅና ማመን አለበት። ሰላም ሰላም ናችሁ? እንዴት ናችሁ? ሁላችሁም በኢየሱስ ስም ሰላም ላችኋለሁ። ዛሬ ሳምንት ስለ ኒው ኤጅ ሙቭመንት እና የነሱ ሂድን የሆነ ሴክሬት ኢሹ ምንድን ናቸው በምለው ከአዲስ ዘመን እንቅስቃሴ እና የነሱ እየተጠበቀ ምስጢር ከባይብል አንጻር ምንድነው የሚለው እነሱኑ ነጥቦችን አስኢንትሮዳክሽን ለማየት ሞክረናል። እዛ ውስጥ ምንድነው ሲባል የአንድ ሰው እምነትንና ማዳንን ወይም የእሱን አምላኩን በራሱ የሚያገኙበት ፍልስፍናና ምንድን ነው መንፈሳዊ ትምህርት ብሎ እንደሚያምኑት እዛ ለምንድን ነው የተጀመረው ብለን ስናየው፣ አንደኛ እነዚህ ትራዲሽናል የሆኑ ሃይማኖተኝነትን ለማስወገድ የተደራጀ እንደሆነ፣ ሳይንስ ደግሞ የመንፈሳዊ ጥማትን ሊረካ ስለማይችል ያንን የሳይንስ ጥያቄውን በራሳችን መስጠት መፈለግ፣ ራሱን በመፈለግ ያንን መልስ ማግኘት እንደሚቻል በሚል የተሰኑ ነጥቦችን ለማየት ሞክረናል። እንደገና ሌሎችም ሌሎችም ነጥቦችን ዘርዝረ ለዛሬ ሂስትሪካል ባክግራውንድ ምንድንነው ምመስለው እንደተጀመረ መቼ ተጀመረ የሚለውን የተሱም ነጥቦች እናያለን። እዚህ ፓርት ቱ ላይ ኤንሽንት ስተርን ሊጅን ይሄ በተለይ ሚስቲሲዝም ኮንሰፕት ሚስትራዊነት በኢንዲያ እንደገና ቲቤት ካንትሪስ የሚባሉ ድሮ በዳይነስቲ በኩል የነበሩ ቻይና፣ ኔፓል፣ ቡቴን ምናምን እነዚህ ሆንኮንግ፣ ታይዋን ምናምን አንድ ላይ የምኖር በከሁለት ሺህ ዓመት አለም በፊት ነው ሀሳብ የተጀመረው። እዛ ውስጥ እነሱ ከሚያራምዱት ወይም ያንን ሀሳብ ከጀመሩበት አንደኛው ነው። ዋናው ፖንት እየዛሬውን ለማውራት የፈለግኩት ሪኢንካርኔሽን ነው። ሪኢንካርኔሽን መኒ ሊብስ ወይም ብዙ ህይወት፣ የሪኢንካርኔሽን ዲፊኒሽኑ አንድ እንዲት ነጠላ ዘላለማዊ ነፍስ በብዙ የህይወት ዘመን ወደ ተለያዩ ስጋዊ አካላት ዳግም ትወለዳለች ብሎ ነው የሚያምኑት። ያ ማለት አንድ የሞተ ሰው በሌላ አካል እንደገና ይመጣል ብሎ ነው የሚያምኑት። ይሄ ሜይን ፕሪንሲፕላቸው ነው። የሪኢንካርኔሽን ሀሳብ ነው። ለምሳሌ ሪኢንካርኔሽን በእያንዳንዱ ሀገር ማየት ብንችል፣ ለምሳሌ በኢንዲያ ላይ ሂንዱይዝም የሚባል ኮንሰፕት አላችሁ። ቬዳንታ የሚባል ሀሳብ አለ። ዮጋ እነዚህን ቬዳንታ ዮጋ ለወደፊት እንዴት እንደተጀመረ እንዴት ከዚህ ከኒው ኤጅ ሙቨመንት ጋር እንደሚገናኝ እናወራለን። ግን ከ2ሺ ዓመት ዓለም በፊት ቢፎ ደ በርድ ኦፍ ክራይስት እና ከ2ሺ እስከ 1500 ቢፎ ደ በርድ ኦፍ ክራይስት የተጀመረ ነው ይሄ ሪኢንካርኔሽን። ምንድነው? ምሉት ሳምሳራ ነው ምሉት እንዶች፣ ሳምሳራ ምንድነው? ነፍስ በተለያየ አካላት ዳግመኛ እንደምትወለድ የሚያምን ወይም እነሱን አንዲት ሰው የአንድ ሰው ነፍስ በተለያየ አካላት ይመጣል ብሎ ነው የሚያምኑት። እንደገና ኢች ላይፍ ኢዝ ሼፕድ ባይ ቢሄቨር ኢን ፕሪቪየስ ላይፍ፣ በሌላ ህይወት ከዚህ በፊት እያንዳንዱ ህይወት በቀድሞ ህይወት ባህሪ ይኖራል ብሎ ነው። ይሄ ሀሳብ ካርማ ነው ምሉት። ስለ ካርማ ቀጣይ ቪዲዮ ላይ እናወራለን፣ ግን እንዶች እንደዛ ነው የሚያምኑት። ሁለተኛው እነዚህ ቲቤት የሚባሉ ካንትሪዎች በዙ ዳይነስቲ መካከል እነዚህ ዳይነስቲ ያላቸው የክንግደም ስሮ መንግስት እነሱ የሚተዳደሩበት አገዛዝ አላቸው። እና በዛ አገዛዝ ዘመን ቡዲዝም ታንታራ የምሉት ከ600 ዓመተ ዓለም በፊት የጀመሩት ሀሳብ አለ። ቲቤት ካንትሪዎች ማለት ነው። ሪበርዝ ኦፍ ላማስ ይሉላል። ይሄ ቱልኩ ሲስተም ነው የምሉት። በዛ ሰዓት ሪበርዝ ኦፍ ላማስ ነው የምሉት። ይሄ ኢንካርኔሽን ሀሳብ ማለት ነው። ምንድነው የምሉት? ታላላቅ አስተማሪዎች እንዴ ዳላይ ላማ ዳላይ ላማ ላማ የሚሉት ግሬት ሰው ነው። እነሱም የሚጠሩት ወደ አዲስ አካል ዳግም ይወለዳል ብሎ ነው የሚያምኑት። የእምነታቸው ክፍል ነው። ሶስተኛ ቻይና ነው። ታዊዝም ይባላል ታዊዝም እና ቻይ ይባል ቻይ ኢነርጂ። ስለ ኢነርጂ የሚያወሩት ከሪኢንካርኔሽን ጋር በተለይ ከኢንላይትመንት ጋር በኋላ መጣበት አለሁ። ግን ሪኢንካርኔሽን ላይ ቻይናዎች ታዊዝም ነው የሚሉት ከኢነርጂ አንድ ምንድነው የሁለንተናዊ የህይወት አይል አለ ብሎ ነው የሚያምኑት ዩኒቨርሲታል ላይፍ ፎርስ አለ አንድ አካላዊ ሀይል አለ አካል ሀይል አለ ዩኒቨርሲታል ፎርስ አለ ብሎ ነው የሚያምኑት። ስለዚህ ይሄ ሁሉም ሕይዋን ፍጥረታት የሚሰሩት ቻይ በሚባል በማይታይ ሀይል ነው ብሎ ነው የሚያምኑት። ቻይ ነው የሚሉት ያንን። ይሄ የቻይና እምነት ነው። ምንድን ነው የኢንካርኔሽን፣ ብዙ ህይወት በእያንዳንዱ ሀገራት ምን ይመስል ይመስላል የምለው ነው እያወሩ ያለሁት። ባይብሊካል ደግሞ ሪኢንካርኔሽን ምንድነው፣ ባይብል ምንድን ነው አንድ ሰው የሞተ ሰው በሌላ አካል ተመልሶ ይመጣል ወይስ ይወለዳል? የምለው ባይብል ምንድን ነው ብለው፣ መጽሐፍ ቅዱስ እያንዳንዱ ሰው አንድ ጊዜ እንደሚኖርና ከዛ በኋላ ሞት እንዳለ ነው የሚያስተምረን። ለምሳሌ ከዚያ በእግዚአብሔር ፊት ፍርድ እንደሚጠብቀው፣ ጥሩ የሰራ ሰው በእግዚአብሔር ፊት የዘላለም ህይወት፣ መልካም ስራ ያልሰራ ሰው በዚች ምድር ስኖር ከእግዚአብሔር ሀሳብ ውጭ የሆነ ስራ እግዚአብሔር አድርግና አታድርግ ያለውን ነገር ለይቶ ያላደረገ ያንን የእግዚአብሔር ስራ ህግ የተላለፈ ሰው ወደ ዘላለማዊ ሞት እንደሚኖር ነው እንደሚሄድ ነው የሚያወረው ባይብል ዕብራውያን ምዕራፍ ዘጠኝ ከቁጥር 27 ብናነብ ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። መክበብም ላይ ያለ መክበብ ምዕራፍ 12 ከቁጥር 7 ላይ አፈሪም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ይላል። ስለዚህ ማቴዎስ ወንጌልም ላይ ያለ ማቴዎስ ወንጌል ምዕራፍ 25 ከቁጥር 46 ላይ እነዚያም ወደ ዘላለም ቅጣት፣ ጻድቃን ደግሞ ወደ ዘላለም ህይወት ይሄዳሉ ይላል። መጥፎ ስራ የሰሩት በዚች ምድር ላይ የእግዚአብሔር ትእዛዝና ፍርድን ያልጠበቁ ወደ ዘላለም ቅጣት እንደገና ጽድቅ ስራ የሰሩት በእግዚአብሔር ሐሳብና ፍቃድ የተመላለሱት ቃሉ እንደምለው የኖሩት ወደ ዘላለም ሕይወት እንደሚሄዱ ነው ባይብል የሚያስተምረን። ስለዚህ እንደገና ሰው ከሞተ በኋላ እንደገና ተወልዶ ይወለዳል ወይም ይመጣል በሌላ አካል የምለው ባይብል ያንን ሐሳብ ያፈርሳል ማለት ነው። ሌላው ነፍስ በሌላ አካል ወይ ወደ ምድር አትመለስም። እንደ ባይብል ከሆነ አንድ ሰው በክርስቶስ ኢየሱስ ሲያምን ወደ ዘላለማዊ ሕይወት የጣፈንታ ነው የሚኖረው ወይም ካላመነ ወደ ዘላለማዊ ፍርድ ነው። ይሄ ዳግም መወለድ ባይብል ደግሞ በሌላ መንገድ ነው የሚገልጸው። እነሱ ዳግም ሰው ተወልዶ ይመጣል ነው የምሉት ሪኢንካርኔሽን ኮንሰፕት ባይብሊካል። ግን ቃሉ እንደምለን፣ አሁን ቃሉ እንደምለን ዳግም መወለድ ማለት ምን ማለት ነው? በእግዚአብሔር ቃል ስናየው ዮሐንስ ምራፍ ዮሐንስ ወንጌል ምራፍ ሦስት ቁጥር ሦስት ላይ ኢየሱስን መልሶ እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ለኒቆዲሞስ ነው ኢየሱስ ክርስቶስ ይሄን ማነው፣ ለተከታዮች ሲያስተምር ኒቆዲሞስ ነው ጥያቄው ጠይቆ፣ ከቁጥር አራት ላይ ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብተው ይወለድ ዘንድ ይችላል ብሎ ጠየቀው ኢየሱስ ክርስቶስን ኢየሱስ ክርስቶስን ያንን ኮንፈርም ሲያደርግ ኢየሱስን መለሰ ከቁጥር አምስት እንዲህ ስል፣ እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ሶ ዳግም መወለድ ማለት በባይብሊካል ኮንሰፕት ከውሃና ከመንፈስ ቅዱስ መወለድ ማለት ነው። ከውሃና ከመንፈስ ቅዱስ መወለድ ከውሃ መወለድ ማለት ምን ማለት ነው? እንግዲህ ብዙ የክርስቲያኒቲ ዲኖሚኔሽን አለ። ይሄን ደግሞ በሌላ መንገድ በራሱ ሰው ኢንተርፕሬት የሚያደርገው፣ ከውሃ መወለድ ማለት ለኃጢአቱ ስርየት በኢየሱስ ክርስቶስ ስም መጠመቅ ማለት ነው። ሐዋርያት ሥራ ምዕራፍ 2፥38 አንባች ከሆነ ጴጥሮስ ተነስቶ ንስሐ ግቡ፣ ኃጢአታቸውም ይሰራይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ የሚል ፕሪንሲፕል። ይሄ አንድን የአንድ ሃይማኖት ወይም መርህ ሳይሆን የእግዚአብሔር ቃል ህግ ነው። የእግዚአብሔር ቃል ሕግ ትእዛዝ ነው። ዳግም መወለድ ማለት ከውሃና ከመንፈስ ቅዱስ መወለድ ከውሃ መወለድ ማለት በኢየሱስ ክርስቶስ ስመጠመቅ ነው። ለኃጢአቱ ስርየት በኢየሱስ ክርስቶስ ስመጠመቅ ያንን ብዙ ትንተና ያስፈልጋል። እሱ ዶክትሪናል ኢሹ በኋላ እድሜና ጊዜ ከሰጠን ሌላ ጊዜ የምናወራበት ይሆናል። አሁን ግን ሜይን ፖይንት አንድ ሰው ዳግም መወለድ ማለት እንደገና በሌላ አካል መምጣት ሳይሆን ይሄ ስጋ ሲሞት ይሄ ስጋ አንዴ ያለው ቻንስ ምንድን ነው? ወደ ዘላለም መንግስት ወይም ወደ ሞት ነው ወይም ወደ ፍርድ ነው። ወደ ዘላለም መንግስት ለመውረስ ወይም አንድ ሰው ወደ ኢየሱስ ክርስቶስ መንግስት ለመግባት ዳግም መወለድ አለበት። ከአጢአት ውስጥ በኢየሱስ ክርስቶስ መጠመቅ አለበት ነው። ሌላውም አለ መጣበታለሁ። ስለዚህ ይሄ ምንድነው? ሪኢንካርኔሽን ሀሳብ ባይብሊካል ፐርስፔክቲቭ ለምንድነው ኮንትራዲክት የሚያደርገው ለምንድነው ኦፖዝ የሚያደርገው ብለን ስናይ አንደኛው ነጥብ ሪኢንካርኔሽን ቲችስ አ ሰኮንድ ቻንስ ስስተም። ሁለተኛ እድል አለ ብሎ ነው የሚያስተምረው። ሪኢንካርኔሽን ምን ማለት ነው? ሪኢንካርኔሽን በሂንዱዝም እና በቡዲዝም ወይም በኒው ኤጅ ሙቭመንት ሀሳብ መሰረት ኢፍ ዩ ሜክ ሲን ሜክ ሚስቴክስ ኢን ዲስ ላይፍ ዩ ጌት አናዘር ላይፍ ኮረክት ን አናዘር እንደ ናዘር እንደዛ ነው ብሎ የሚያምኑት። አንድ ሰው ህይወት ውስጥ ኃጢአት ከሰራ ወይም ከተሳሳት እነሱን ለማስተካከል ሌላ ህይወት ያገኛሉ። ከዛም ሌላ ህይወት፣ ከዛም ሌላ ህይወት፣ ቀጣይነት ያለው ሌላ ህይወት ነው። ይህ ኃጢአት ላይ መለማመድ በዚህ አደገኛ ምስጢር ነው እዚጋ ያለው። ሌላ ጊዜ እናውራበት። ኃጢአት ላይ መለማመድ፣ ኃጢአት ብሰራም ምንም ችግር የለም ሌላ ህይወት አለ። ንስሓ አያስፈልግም፣ ለኃጢአት መመለጽ አያስፈልግም፣ ወደ ኢየሱስ መጠቀያት አያስፈልግም። ለራሲ ያኔ ኢምፕሩቭ እያደረክ ሌላ ህይወት እያሻሻልክ የምትኖርበት ነው እንጂ ኃጢአት መስራት ምንም በህይወት ላይ ምንም የሚያመጣው ተጽዕኖ የለም። ኤነርጂ ነው ልዙ የሚያደርገው ነው፣ ምሉት ኢንተርናል ኤነርጂ ነው ልዙ የሚያደርገው እና ምንም አይነት ሰንስ የለውም። ኃጢአት መስራት መደጋገም ኢምፕሩቭ ማድረግ ነው እንጂ ሌላ ህይወት ምንድነው ይሄ ያንን ኮረክት ለማድረግ የምታመጣው ከተሳሳትክ ያንን እድሜ ልክ ወደ ፊርድ መምጣት አችልም ነው በባይብል ኮንሰፕት ደግሞ አንድ ሰው ሀጢአት ከሰራ የሀጢአት ደመወዝ ምንድን ነው ሞት ነው ሞት ነው ለምሳሌ እዚህ አንድ ሰው ሀጢአት ስሰራ ምንድነው ይሄ የሀጢአት ደመወዙን ነው የሚያገኘው ሀጢአት ደመወዝ ምንድነው ሞት ነው ሮሜ ምዕራፍ ምዕራፍ ስድስት ከቁጥር ሀያ ሶስት ላይ ኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው ይላል ይሄ ኢተርናል ኮንሲኩንሲን ኢተርናል ኮንሲኩንሲን አክሰፕት አያደርግም ይሄ ኒው ኤጅ ሙቭመንት የኃጢአት ምንድን ነው ኃጢአት ስሰራ ኃጢአት ገዳይ እንደሆነ ኃጢአት አጥፌ እንደሆነ አንድ ሰው ኃጢአት ስሰራ ህሊኖው ከእግዚአብሔር ህሊኖው እንደሚወጣ ከእግዚአብሔር መንግስት ሀሳብ ሲስተም ውስጥ እንደሚወጣ ከእግዚአብሔር ዓላማ ውጪ እንደሚሆን፣ እግዚአብሔር ቅዱስ አምላክ ስለሆነ ከቅድስና የወጣ ሰው እግዚአብሔር ማየት እንደማይችል፣ ከእግዚአብሔር ጋር መነጋገር እንደማይችል፣ ግንኙቱ ከእግዚአብሔር እንደሚቋረጥ ያ ሀሳብ ይሄኛው ሪንካርኔሽን ሀሳብ ኦፖዝ ያደርጋል ማለት ነው። ስለዚህ ኃጢአት ትንሽ ጉዳይ ወይም ይሆን ትምህርት ጉዳይ አይደለም፣ ወደ ፍርድ የሚያደርስ ሰው ነው በእግዚአብሔር ቃል። እነሱ ግን ምንድነው ኃጢአት ብስራ ትምህርት አግኝተ ከዛ ትምህርት ኢምፕሩ እያ የምትቀጥልበት ነው ምለው። ይሄ አንደኛው ሪንካርኔሽን ቲች ሰከንድ ቻንስ ሲስተም የሚል አደገኛ ትምህርት ነው። ሁለተኛው ሪንካርኔሽን ኢምፕሩቭ የዩር ሰልፍ ትሩ ሜኒ ላይፍ ታይምስ። እዚህ ጋር ትንሽ ነገር ለው አንድ ሰው ብዙ ዘመናት ወይም የብዙ የህይወት ዘመናት ውስጥ ራሱን እያሻሻለ ሊኖር ይችላል ነው የምሉት። ለምሳሌ በሚቀጥለው ህይወት ውስጥ ያለፉትን ኃጢአት በመከራት ይከፍላሉ። ዩ ፔይ ፎር ፓስት ሲን ትሩ ሰፈሪንግ ኢን ደ ኔክስት ላይፍ ይላሉ። ሁለተኛው ነጥብ እዚህ ጋር ምንድን ነው የምሉት በተደጋጋሚ ዑደቶች ነፍስን አንድ ሰው ነፍሱን ሊያጠራ ይችላል ያጠራዋል ነው ሪ ሌላው በመጨረሻ እንደዛ እያደረገ ፑሪፋይ እያደረገ ሪፒት እያደረገ ወደ ፍጹምነት ሊደርስ ይችላል ነው ብሎ የሚያምኑት። ኤቨንል ሪች ፐርፌክሽን ን ዩራዋን ደን። ምን ይሄ ሪፐንታንስ የሚባል ነገር የእግዚአብሔር ሀሳብ ኒሳ መግባት መቀደስ አይፈልግም። የዚህ ኢምፕሩቭ ዩርሰልፍ ስሩ ሜኒ ላይፍስ የሚል የኢንካርኔሽን ሀሳብ። ባይብል ደግሞ ምንድ ነው ምለው ወንጌል ጎስፐል ቲችስ ምንድነው? ሳልቬሽን ነው ሳልቬሽን ባይ ግሬስ ነው በጸጋ ሰው በራሱ ጥረት ወይም ሰው ጥረት ባደረገው አይደለም ወደ መዳን መድረስ የሚችለው። እነዚህ ሰው ጥረት እያደረገ በራሱ ኢምፕሩቭ እያደረገ ይኖራል ነው። ባይብል ደግሞ ምንድን ነው? ሰው በጸጋ ነው የሚድነው። እዚህ ጋ ወደ ጸጋ የሚያደርሰው ምንድን ነው የሚለውን አንድ ፖይንት ደግሞ ለአንሳ መጽሐፍ ቅዱስ የዳን ነው። አንድ ሰው ሊድን የሚችለው በእግዚአብሔር ጸጋ ብቻ ወደ ኢየሱስ ክርስቶስ በመጠጋት፣ ያ ማለት ኢየሱስ ክርስቶስን በማወቅና በማመን ኢየሱስ ክርስቶስ ማወቅ አለ፣ ማመን አለ። ምንድን ነው ይህን ባይብል የሚለው ትንቢተ ኢሳያስ ምዕራፍ 43 ከቁጥር 10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጡትን ባሪያዬ ምስክሮቼ ናቸው ይላል እግዚአብሔር። ከእኔ በፊት አምላክ አልተሰራም ከእኔ በኋላም አይሆንም። ከእኔ በፊት አምላክ አልተሰራም ከእኔ በኋላም አይሆንም። የሚለውን የእግዚአብሔርን ቃል ከእርሱ በፊትም ሌላ አምላክ እንደሌለ ከእርሱ በኋላም ሌላ አምላክ ሊመጣ እንደማይችል እግዚአብሔር በተናገረ ቁጥር ሁሉ አካላዊ እግዚአብሔርን መፍጠር እንደማንችል በፊት በኋላ እግዚአብሔር አንድ እንደሆነ ከሱ በቀር ሌላ አምላክ እንደሌለ ማመን፣ ሁለተኛ ያንን ማወቅና ማመን። ሁለተኛው ነጥብ በጸጋው በእሱ ወደ ጸጋው ዙፋን ስንጠጋ፣ ወደ ጸጋው ስንጠጋ ኤፌሶን ምዕራፍ ሁለት ቁጥር ስምንት ላይ ጸጋው በእምነት አድኗቸዋልና አምነን ወደ ጸጋው ስንጠጋ፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። በራሳችን ጥረት አይደለም። በራሴ ጥረት ኢምፕሩቭ በሚታረግበት መንገድ አይደለም። ማወቅ ማወቅ ይጠበቃል ከኛ ማመን ይጠበቃል ከዛ ወደ ጸጋው መጠጋት ኤፕሶን ላይ አሁን ያለው ፎር ባይ ግሬስ ዩ ሃቭ ቢን ሴቭድ ትሩ ፌይዝ ኖት ባይ ወርክስ ሶ ዛት ኖ ዋን ካን ቡስት ይላል ስለዚህ በጸጋው ጸጋው በእምነት ነው አድኗቸዋል ነው ብለው ኤፕሶን መራፍ ሁለት ላይ ሶስተኛው ነጥብ የኢንካርኔሽን ሌላው ትምህርት ምንድን ነው ይሄ አካውንታብሊቲ የሚባል ነገር ሪሙቭ ያደርጋል ተጠያቂነትን ያስወግዳል አንድ ሰው

ያ ኃጢአት እየተደጋገመ እየተደጋገመ ጽድቅ ሆኖ በቃ የራሱን ችሎ እንደ ጽድቅ ሆኖ ነው የሚታየው። በቃ ኃጢአት መስራት እኮ በቃ ጽድቅ ሆኖ ነው ነው የሚታየው። ያንን ትውልድን ማለማመድ ነው። ኢንዳይሬክት ሴክሬት ሚኒስትሩ ማለት ነው የእነሱ ሂድን አጀንዳ። ስለዚህ ተጠያቂነት የሚባል ነገር የለም ነው አንድ ሰው ደ በክርስቶስ ፊት ኃጢአት ስሰራ የኃጢአት ምንድን ነው የሚለው ነገር ቀድም አውርቻለሁ። አንድ ሰው ወደ ክርስቶስ ለመምጣት ለመዳን ጊዜ አያስፈልገው፣ ምክንያቱም ህይወት እኛ የምናውቀው ነገር የለም። በዚች ምድር ኑሮ ስንጨርስ ጥሩ እየሰራን ከሆነ ያንን ይዘን ነው በክርስቶስ ፍርድ ፊት የምንቆመው። የመዳን ቀን አሁን ነው፣ ሰዓቱም አሁን ነው፣ ዛሬ ነው ያለው። ለዚህ ነው መቼ እንደምንሞጠና ይሄ ስጋዊ ሞት። ስለዚህ በኃጢአት አንድ ሰው ከወደቀ በዛ ኃጢአት ነው የሚጠየቀው። ንስሓ ገብቶ ተቀድሶ ከሞተ ያንን የቅድስነውን ባሉ ነው የሚያገኘው ሰው ሁለተኛ ቆርንቶስ ምዕራፍ ስድስት ከቁጥር ሁለት ላይ በተወደደ ሰዓት ሰማው በመዳንም ቀን ረዳው ይላል። ስለዚህ እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀንም አሁን ነው። አንድ ሰው ንስሓ ካልገባ በኃጢአት ራሱን ካለማመደ ወደ ክርስቶስ ካልተጠጋ ወደ ጸጋው ካልተጠጋ በዛው ኃጢአት ይሞታል። በዛው ኃጢአት ይሞታል ይጠየቃል ማለት ነው። ኃጢአተኛው ከኃጢአት ተመልሶ ንስሓ ገብቶ ጽድቅ ስራ ከሰራ ጻድቁ ነው በክርስቶስ ፊት ይቀደሳል፣ ወደ ዘላለም ህይወት ይገባል። ወደዘኛው ለመድረስ አንድ ሰው እንዴት ነው የተፈጠርኩት? ለምንድ ነው የተፈጠርኩት? ማን ነው የፈጠረኝ? ስንት አምላክ ነው የፈጠረኝ? የምለው ነገር መሰረታዊ ጥያቄዎችን ማወቅና ማመን አለበት። ስለዚህ ባይብሊካል ኮንክሉድ ሳሬግ ሪኢንካርኔሽን ሀሳብ ባይብል ምንድን ነው የምለው፣ ኃጢአት ገዳይ ነው እንጂ እንደገና ጥቅም ላይ ሊውል የሚችል አይደለም ነው ብሎ ባጭሩ። ሁለተኛ ህይወት የአንድ ጊዜ እንጂ እየተደጋገመ አይደለችም፣ ወይም በመወለድ እንደገና በመፈጠር ሌላ አካል ሆነ በመምጣት አይደለችም። ህይወት የምድራዊ ህይወት ማለት ነው። ሶስተኛ ፍርድ የሚመጣው ከስጋ ሞት ወይም ከቅዱሳን ንጥቀት በኋላ ነው እንጂ ምንድነው ሪኢንካርኔሽን ሀሳብ በማምጣት ወይም ጃጅመንት ሪኢንካርኔሽን አይደለም። አንድ ሰው ከስጋ ሞት በኋላ ሲሞት ጥሩ ስራ ከሰራ ወደ እግዚአብሔር መንግስት፣ መጥፎ ስራ ከሰራ የእግዚአብሔር ቃል ተላልፎ ከተገኘ ወደ ዘላለም ሞት ነው የሚሄደው ሰው። ያ የሚመጣው መቼ ነው? እነዚህ ቅዱሳን የመጀመሪያ ንጥቀት የሚባል አለ። ያንን ቅዱሳን ከተነጠቁ በኋላ የሰባት ዓመት መከራ ጊዜ አለ። እሱም ባይብሊካል ተርሙ በኋላ ሌላ ጊዜ ሜይቢ እድል ከተገኘ ልናወራ እንችላለን ሶ ያ ፍርድ የሚመጣው ከስጋ ሞት በኋላ እንደሆነ ነው እና በኢንካርኔሽን እንደገና ተወልደ ሌላ አካል ሆነ መታይ አይደለም የሚለውን ለማውራት ነው። ቀጣዩ ላይ ቀጣይ ቪዲዮ ላይ እንግዲህ እነዚህ በኦልደስት ሂንዱዝም፣ ቡዲዝም እነዚህ ምስራቅ ሀገራት ላይ እንደተጀመረ የሚለው ሁለተኛው ነጥብ ምንድነው ካርማ ነው። ይሄ ካውዝ እንደ ኤፌክት የሚለውን ሰው የሚያደርገው ሁሉ መልካም ወይም ክፉ በወደፊት ወይ በወደፊት ወደ እርሱ በድጋሚ ይመለሳል ብሎ የሚያምኑበት የካርማ ሀሳብ ምንድነው? የሚለውን ሌላ ቪዲዮ ላይ መጣለሁ። ተባረኩ። መልካም ቆይታ።